ድሮ ድሮ ወዳጅ ዘመድ ቤት ቤተሰብ ምሳ እራት ግብዣ ሲጠራ እናቶች ምን ያደርጋሉ? አስቀድመው በቤታቸው ልጆቻቸውን አጥግበው ይወስዷቸው ነበር። እኔም እንደዚህ አይነት ነገሮች ገጥሞኛል ከዚህ በፊት እና እንዲህ እማዬ፣ አክስታችን ቤት፣ አጎታችን ቤት ምሳ አደለ እንዴት ተጠራ ነው እራት አደለ እንዴት ተጠራ ነው ለምንድን ነው የምንበላው ስንል፣ ዝም በልና ብላ ትባላላችሁ። ከዛ ዝንብለ ጥርግ አድርገን ምንበላ ና ለባብሰን እንሄዳለን። ለምን እንደሆነ አይገባኝም? ለምንድን ነው ታውቃላችሁ? እስቲ እነግራችኋለሁ። ግን ዋናው ነገር እሱ አደለም። ከዛ በፊት ግን እንደተለመደው ዮጌ ገላ ሳሙና፣ ዮጌ ገላ ሳሙና ላለፉት ስድስት አመታት እኔ ሳዘጋጀው ስንታጠበት፣ ከወዳጅ ዘመድ ጋር ከልጆች ጋር ስንታጠበት የቆየነው ነው። ሳሙና ነው ኤድብል ከሆኑ ለምግብነት ከሚውሉ ዘይቶች ነው የማዘጋጀው። ከዛ ባሻገር ግን ይህን ሳሙና ፋንሲ እንዲሆን ብለን የምንጨምረው የተለያዩ አይነት ኬሚካሎች የሉም። አረፋ እንዲያወጣ እንዲደርቅ፣ ረጅም ጊዜ እንዲያገለግል ብለን የምንጨምራቸው ኬሚካሎች የሉም። ስለዚህ የራሱ ተወዳጅ የሆነ አረፋ አለው ለረጅም ጊዜም የሚቆይ ራሱ ብርካት ያለው ከነዛ ኬሚካሎች ሰውነታችን ላይ ቆዳችን ላይ ፀጉራችን ላይ ሊደርስ የሚችለውን መንጣት መገርጣት ማስቀረት ይችለናል። ታዲያ እነዛን ኬሚካሎች ባለመጠቀማችን በ175 ግራም አዘጋጅቼዋለሁ። 300 ብር ይሸጣል። ሳሙናውን እኛ እንደተጠቀምንበት እናንተም እንደተጠቀሙበት እንድትገዙ ትመርጣለን። የምታገኙበትን አድራሻ እዚህ ዩቲዩብ ቪዲዮ ስር አስቀምጥላችኋለሁ። የጉግል አድራሻ ጉግል ሰርች ብታደርጉት እዚሁ አዲስ አበባ ውስጥ ሜክሲኮ ኮሜርስ አካባቢ ታገኙታላችሁ እናንተ እኛ እንደተጠቀምንበት ከወዳጅ ዘመዶቻችሁ ጋር እንድትጠቀሙበት እንዲሁም ደግሞ ከዛ ባሻገር ይህንን ቻናል በመደገፉ ደረጃ እንድትሳተፉ ጋብዛችኋለሁ ማለት ነው። ወደ ዛሬው ቪዲዮ እንግዲህ ቀድሜ እንደነገርኳችሁ ቤተሰብ ግብዣ ይጠራል። ከልጆች ጋር የቅርብ ቤት የቅርብ ወዳጆች ጋር ሊሆን ይችላሉ፣ እንዲሁም ራቅ ያለ አካባቢ ሊሆን ይችላል። ብቻ ይጠራሉ። ግን ምንድን ነው የሚደረገው? አስተውላችሁ ከሆነ ልጆች እያለን አስቀድመው እናቶች በተለይ ልጆችን ሰብስበው ያበላሉ፣ ምግብ ያበላሉ። እነሱም ትንሽ ይቀማምሳሉ። ከዛ ተለባብሶ ይኬዳል። በተለይ ልጆች እንዲበሉ ይደረጋል። በተለይ በተለይ ልጆች እንዲበሉ ይደረጋል። በልተው ነው የሚሄዱት፣ ወደዛ ጥሪ ወዳለበት ቦታ ማለት ነው። ለምን እንደሆነ ታስተውላላችሁ፣ ወይም ደግሞ አስባችሁ ታውቃላችሁ፣ ለምን እንደሆነስ ታውቃላችሁ? ያ እንደዛ የሚደረግበት ምክንያት፣ አዎ ምንድን ነው? ልጆች እዛ ተጋብዘው የሚሄዱበት ቦታ ላይ የቀረበው ምግብ የቀረበው ማንኛውም ለምግብም ለመብላትም ለመጠጣትም የቀረበው ነገር በአጠቃላይ ዓይነ አዋጅ እንዳይሆንባቸው፣ እንደው ያንን እዚህም እዚያም አይናቸው እንዳይንከራተት፣ እንዳይቀላውጡ፣ የራሳቸውንም እየበሉ የሰውም ቁልጭ ቁልጭ የሚሆኑ ቁልጭ ቁልጭ ምን ነው ቤቢ ልስጥህ አማረህ እንዳይባሉ። ያው ልጆች ናቸውና ገና ስሜታቸው ላይ መሰልጠን አልቻሉምና፣ እንግዲህ ስለ ስሜት ስልጣኔ ከዚህ በፊት ነግሬያቸዋለሁ። ምንም እንኳን ቢያምራችሁን፣ ብትፈልጉትም የእናንተ ነው ማለት አይደለም፣ ያስፈልጋችኋል ማለት አይደለም። ስለዚህ ፍላጎታችሁን ያዝ አድርጋችሁ ያችን ሞመንት ያችን ጊዜ ታሳልፋላችሁ። ልጆች ግን እንደዛ አይነት ነገር አያውቁ። ያው ያዩት ነገር ላጫቸውን ካዝረበረበ ምናምን ምራቃቸውን ካመጣ ይፈልጉታል ማለት ነው። በተለይ ደግሞ ትልቅ ሰዎች ይሰጧቸዋል፣ ያንን ነገር የልጆችን ፍላጎት አይተው። ቶ ቶ አምሮት ይሆናል ባክ ቶ፣ እንዳው ልጅ ቶ፣ ይቅርበት ልጅ ነው ይብላ ይጠጣ ይባላል። ይሄ ግን መጥፎ ነው። ለልጆች ስነ ስርዓት አይደለም፣ አደለ ለልጆች ስነ ስርዓት አይደለምና፣ በተለይ ደግሞ እናት ልጆችን በዚህ መልክ ስነ ስርዓት ታስተምራቸዋለች። ምንም እንኳን ቢያምራችሁም ብትፈልጉም የእናንተ ካልሆነ ካልተሰጣችሁ አትቀላውጡ፣ ዓይን አዋጅ አይሆኑባችሁ ስትል ማለት ነው። ግን ይህንን እነሱ በደንብ ኮንሽስሊ አድገውበት በልጸገውበት ስላልደረሱበት ገና ልጆችም ስለሆኑ ይህንን እንደዚህ ብትላ ብትነግራቸውም ተመልሰው እዚሁ ላይ መውደቃቸው ስለማይቀር ምንድን ነው የምታደርገው? በቤስት ሜካኒዝም ልጆቹን አጥግበ መውሰድ ነው። ስለዚህ እቤቷ ቤቱ ያፈራውን እዛ እኮ ሄዶ ክትፉ ሊበሉ ይችላሉ፣ ጥብስ ሊበሉ ይችላሉ፣ አይታወቅም። ሌላም ሌላም የተሻለ ነገር ሊበሉ ይችላሉ። ነገር ግን እቤቷ ያለውን ቤት ያፈራውን ምስሩንም፣ ሽሮውንም፣ ምኑንም፣ ጎመኑንም አብልታ እሱን ሙልት አድጋ ትወስዳቸዋለች። ከዛ እንደው አይናቸው እንደው ትንሽ አማረው ፍላጎት እንኳን ቢያሳደረባቸው ያን ያክል ናቸው። ይሄ እንግዲህ የልጆች ጸባይ ነው። የልጆች ጸባይ ነው። ይህንን እናቶች ያውቃሉ። አስቀድመው በቤተሰብ፣ በማህበረሰብ፣ በአስተዳደግ ያውቃሉ። ያው ዛሬ ዛሬ ላይ እየጠፋ ያለ ጥበብ ነው እውቀት ነው ልጆች እንደዚህ አድርገው ካልበሉ እዛ ግብዣ የተጠሩበት ቤት ሄደው ምን ይሰራላችሁ? ሲባል የማይቀምሷትን ነገር የማይቀምሷትን ነገር ያሰራሉ። ይሄ ይሰራልን ይሄ ይሰራል ነው ይሄ ይሰራልን ያኛው ይሄንን ስላለ ይሄኛው ያኛው ይሄንን ስላለ ያኛው ይሄን በፉክክር የማይበሉትን ነገር የማይቀምሱትን ነገር ያሰራሉ። ሲቀርብላችሁም ደግሞ በልተው የማይጨርሱትን የማይበሉትን ነገር ይቀማምሳሉ። ይሄንንም ያንንም ከዛም ከዚህም ከዚህም ከዚህ መልሶ እዛው ምናልባትም ከዚህ የተሻለም ስርዓትም ካልለመዱ ቀምሰው ካልጣፈጣቸው መልሰው እዛ ካነሱበት ሳህን ላይ መልሰው፣ ሰው የሚበላበት ሳህን ላይ መልሰው ያስቀምጡታል። ያው ልጆች ናቸው፣ ስነስርዓት መማር አለባቸው። እዛች ጋር በጥፊ ተመተው መደንገጥ የለባቸው። ምክንያቱም ይህንን ነገር መልመድ የነበረባቸው የት ነበረ? ግብዣ ቦታ ላይ ሳይሆን እዛው እናትና አባታቸው ቤት ነው። ስለዚህ አንዱ ስቴፕ ምን ነበር ማለት ነው? እናት እዚህ ሁሉ ጥንቅት ውስጥ ላለመግባት ልጆችን ይህን ብትነግራቸውም ገና ልጆች ስለሆኑ ይህን ተረድተው የሚያደርጉበት የሚቆጣጠሩበት ፍላጎታቸውን ያንን እርጃቸውን የመብላት የመጠጣት እርጃቸውን ፍላጎታቸውን ድራይቭን የሚቆጣጠሩበት ኮንሽስነስ ላይ ስላልደረሱ ያላት አማራጭ ያንን ፍላጎት የሚዘጋ ነገር ማድረግ ነው እሱ ምንድን ነው እቤቷ ባላት ባፈራችው ባልየው ደክሞ ባመጣው እሷም በደከመችበት ነገር ታጠቅባቸዋለች በእናት እጅ የተሰራው ነገር ይጠግታል ከጠገቡት በኋላ እዛ ገብት ከጠገቡ በኋላ እሱን እዛ የማይቀምሱትን ነገር ይሰራል። ምን ይሰራላችሁ ሲባል የማይቀምሱትን ነገር አይ ጠገበናል፣ አይ በቃ ይሄ ካለ ይበቃናል ሊሉ ይችላሉ። ምክንያቱም ጠግበዋላ። በዛ ላይ ደግሞ የማይበሉትን ነገር አይለካክፉም። ላይ እዚህም እዛም፣ እዛም ልክፍ ልክፍ ልክፍ እንዴው በሉ ይብሉ ተብሎ እንኳን ተሰብስቦ ተሰብስቦ እንዲበሉ ልጆቹ የዛኛውን ቤት የዛኛውን ቤት የዘመድ አዝማዱ ልጆች ተሰብስቦ እንዲበሉ ተደርገው ፍቅር ይማራሉ ተብሎ አንድ ላይ ሲቀመጡም አስተውላችሁ ከሆነ ማለት ነው። እኔ ልጆች አባት ስለሆንኩኝ ያውቃሉ። አስተውላችሁ ከሆነ ከሚበሉት ይልቅ የሚደፋው ይበልጣል፣ የሚያድፋፉት ነገር ይበልጣል። እዚህም እዛም፣ እዚህም እዛም ሲተረማመሱ ሆዳቸው እስከ ገባው ይልቅ መሬት የሚበላው ይብሳል። ስለዚህ ያቺ እነዛ ቤቶች ባላቸው አቅም ልጆቹን ለማስተናገድ ቢሞክሩም የሚያረኩ አይደሉም። የልጆች አመጋገብ የሚያረካ አይደለም። ጥርቅ አድርገው ጠንቅቅ አድርገው አይበሉትም። እንዳልኳቸው ከበሉትም የሚያድፋፉት ይብሳል። ሳህኑ የሚለቀለቀው፣ ወንበሩ ሶፋው የሚለቀለቀው፣ ጠረጴዛው የሚለቀለቀው፣ መሬቱ የሚለቀለቀው፣ እነሱ ልብሳቸው ላይ የሚለቀለቁት፣ በየት ቤት በኩል ሆዳቸው ገባ ታዲያ? ይህ ሁሉ ውጭ በአፋ ከባከነ ሆዳቸው ውስጥ የገባው አንጀታቸው ላይ የደረሰው የሚያጠግባቸው ሰውነት የሚሆናቸው ምኑ ነው? ይሄ እንግዲህ ልጆች አይችሉበትም። ስለዚህ ይህንን ማን ነች የምታስተምረው? እናት ነች የምታስተምረው። እናት ነች የምታስተምረው ሳይሆን ብቻ ሳይሆን ሺ ኢዝ ሪስፖንሲብል ፎር ዲስ እሷ ለዚህ ተጠያቂ ነች፣ ኃላፊነት አለባት። ልጆች ይህንን ነገር ሳይማሩ ካደጉ ሲያድጉም እንደዚህ ነው የሚሉት፣ ከዚህ የባሰ ነው የሚሉት። በምግብ ብቻ አይደለም ማየት ያለባቸው፣ በተለያየ የህይወት መስካቸው ይገለጣል፣ ይተረጎማል፣ በዛም ደግሞ ይገለጣል ማለት ነው። ለምግብ ብቻ አይደለም። ያው እንደዚህ አይነት ያስተዳደግ በደል ያለባቸው ያስተዳደግ በደል ያለባቸው በነገራችን ላይ 25 ሰላሳም ከደረሱ በኋላ you can see them ምን ጭቅጭቅ ሲሉ የማይበሉትን ነገር ዝም ልክፍ እዛም፣ እስቲ አንቺ ምን ይመስላል እስቲ ልቅመሰው፣ እስቲ ይህኛውስ፣ ያንተስ፣ ይሄስ፣ የትኛውን ልብላ ምን ይሻለኛል የሚሉ ትልልቅ ሰዎች አላያችሁም? ድግስ ላይ ተጠርተው ዓይን አዋጅ የሚሆንባቸው 12 አይነት ምግብ ቀርቦ ከ12ቱም 24 የሚያነሱ ያ ማለት እንዲሁ በቃ ሲደበላል ከ12፣ እንግዲህ 12 ነው የሚነሳው አይደል? እነሱ 24 ያነሳሉ። ዓይን አዋጅ ይሆንባቸዋል፣ ይቀላውጣሉ። ካነሱት ገበታ ላይ ሌላ ሰው ሲያነሳል፣ ከሌላ ገበታ ላይ ያነሳ ይመስላቸዋል። ከዛ ከተነሳው ገበታ ይልቅ የሰውየው ማዕድ ያምራቸዋል። የሰውየው ያነሳው ሳህን ያምራቸዋል፣ ይናፍቃል። ላይክ እንደዚህ አይነት በስሜት ላይ ያለመሰልጠን ነው ይሄ ልጅነት ነው። የልጆች ጠባይ እንደዚህ ነው። የልጆች ጠባይ እንደዚህ ነው። ስለዚህ እናት ይህንን ስለሚያውቅ፣ እናቶች ይህንን ስለሚያውቁ አስቀድመው እቤታቸው ምንም እንኳን እዛ ድግስ የተጠሩበት ቦታ ሄዶ ዶሮ ቢበሉም ክትፎ ቢበሉም ጥብስ እንዳለም ቢያቆርግጠኛ ቢሆኑም በቤታቸው ግን በተወሰነ መልኩ የልጆቹን ፍላጎት የምግብ ፍላጎት ይህን ምግብ አምሮት ገርበብ ያደርጉታል። በሽሮም በምስርም በጎመን እዛ ሲል ቅጭቅጭቅጭቅጭቅጭቅጭቅጭቅጭቅጭቅጭቅ አይለም የማይቀምሰውን ነገር ካልሰጣችሁኝ ብሎ አይጨቀጭቅም። ከሰጡት በኋላ እንዳው ሳይበላው ነካክቶ ለካክፎ አይተውም። እንደው ይበለዋል ተብሎም ታቅ ሲቀመጥ ደግሞ አድፋፍቶ አድፋፍቶ ሆድ ውስጥ ከገባው ይልቅ በአፋ በውጭ የቀረው በልጦ አይቶ እንደዛ አይሆንም። ስለዚህ ካነሳ እንደዛ ውጭ እዛው እናትና አባቱ ቤት ታግሶለት ከመጣ ረሃቡ፣ ፍላጎቱ፣ አምሮቱ ታግሶለት ከመጣ እዛ ቤት ሲመጣ ምንድ ነው የሚሆነው? ካነሳም የተወሰነች ልብላ፣ እሺ ይኸው በቃ ይበቃኛል፣ አይ ጠግቤያለሁ። እንደምንድን ነው አንተ ልጅ ብላ፣ አይ ጠግቤያለሁ። እንዲህ ባፍ ባፍንጫው ቢያጎርሱትም ቢግቱትም አይበላላችሁ። ለምን ሰከን ብሎለታል ያ አእምሮቱ የሚያደርገው ቅብጥብጥ የሚያርገው ፍላጎቱ ያ ፍላጎቱ ግን ተገቢ አይደለም ኃጢአት ነው እግዚአብሔር የጫነበት ወይም ሰይጣን ያመጣበት ኃጢአት ነው እንዴ አይደለም ተፈጥሯዊ ፍላጎት ነው የምግብ ፍላጎት ተፈጥሯዊ ፍላጎት ነው ልጅ ስለሆነ ብቻ አልሰለጠነበትም እንጂ የት ነበረ የተፈጥሯዊ ፍላጎቱ ታግሶለት መምጣት ያለበት እናት እና አባቱ ቤት ሌላ ቦታ ሲሄድ ግን ያ ቤት ሌላ ቤት ነው የሌላ ሰው ቤት ነው የሌላ ቤት ምግብ ነው የሌላ ቤት ማዕድ ነው የሌላ ቤት ስርዓት ለሱ ግን እቤቱ ካየው የተለየ ነገር ስለሆነበት ብርቅ ስለሚሆንበት አይኑ ዓይን አዋጅ ይሆንበታል፣ ይቀላውጣል፣ ይቅበጠበጣል። ይሄ በጣም የሚደንቅ ጥበብ ነው። እናቶቻችን በእውነት በልጆቻቸው ላይ ኢንቨስት ያደረጉት ዛሬ ምስጋና ቢስ ሆነን እናት መሆንንም አንፈልግም። ይህንን አይነት ስራ ልጆች ላይ መስራት አንፈልግም። እናቶችን ነው የምለው፣ ብዙ፣ ሁሉንም አይደለም ግን፣ አሁን ላይ የማየው አብዛኛው እናቶች ጋር እንደዛ አይደለም። ምን ያክሎቻችሁ ናቸው? ድግስ ተጠርታችሁ ስ ነገ ምሳ ተጠርታችኋል ስትባሉ ገና ለገና ነገ ምሳ ስለተጠራችሁ ዛሬ ምግብ መብላት የምታቆሙት? ጠዋት ለባሎቻችሁ ምግብ ታዘጋጃላችሁ፣ ልጆቻችሁን ውስጥ ታበሏቸዋላችሁ? ወይስ ገና ለገና ድግስ ተጠርተናል ተብሎ ድስቱ ማድቤቱ ባዶ ነው፣ ምግብ የለም እ አይ ምግብ እኮ አልሰራሁም ዛሬ። ምን ሆንሽ? ለምን አልሰራሽም? እንዴ እንትና አባዬ ጠርታናለች እኮ እራት፣ አባዬ ጠርታናለች እኮ ምሳ። አባዬ እኮ አጎቴ ጠርቶናል ምሳ። እና አጎቴ ምሳ ስለጠራን እኛ ቤት ምግብ አይዘጋጅም ማለት ለምን ይደክም፣ ሄደን ከበላን አይቀርም ስለዚህ ልጆችም ቦጥቦጧቸው ቦርቦሯቸው ነው የሚደርሱት እዛ ቤት ሲሄዱ ባልና ሚስትም እንደዛው እርቧቸው ነው የሚሄዱት ከዛ በኋላ ምግብ ምግብ ምግብ ምግብ ምግብ ልጆቹም ቅብጥብጥ ቅብጥብጥ ቀደም እንዳልኳችሁ ነው ታዲያ ዓይን አዋጅ ይሆንባቸዋል ይቀላውጣሉ ከሚበሉት ይልቅ የሚያድፋፉት እዛ በአፋ በሰውነታቸው በልብሳቸው በመሬት ላይ የሚድፋፋው ይበሳል ለምን እርቧቸው ነው የሚመጡት ያክለፈልፋቸዋል በቅጡ አይበሉም ያቀረበላቸውንም ያዘጋጅችላቸውንም የዛ ቤት እንግዳ አርጋ የጠራቻቸውንም ሴት ወይም ደግሞ ሰዎች አያስደስትም አበላላቸው። ምክንያቱም ተርቦ ነው የመጡት። ሲሰገስጉት ወደ ውስጥ ከሚገባ አንጀት ላይ ከሚደርሰው ይልቅ ውጭ የሚጠባጠበው ውጭ የሚበላሸው በጣም ብዙ ነው። ይህንን ከምን ጋር አያይዘዋለሁ መስላችሁ? ይህን ምን አመጣው ብሎኝ፣ ዛሬ ስለምግብ ነው የምታወራው፣ ስለ ህፃናት ልጆች አመጋገብ ነው ካላችሁ ስለሱ ላወራ አይደለም። ይሄ አስቀድሜ ያመጣሁት ምሳሌ እንደምሳሌ እንዲሆነ ነው። ግን በምታቁት ነገር ልመስልላችሁ ብዬ ነው። አሁን ላይ የሚደረገው አሁን ላይ በማህበረሰባችን ውስጥ የተንሰራፋው አሁን ላይ በተለይ ወንዶቻችንን እየሰለበ አልጫ እያደረጋቸው ያለው ትንሽ ከነሱ ተረፉ የተባሉትንም ደግሞ ሴሰኛ እንዲሆን ያደረጋቸው አንዱ በተዳራችን ውስጥ እየተለመደ የመጣው ሴቷ ሚስትየው ባልየውን ወሲብ መከልከል ነው። ሴቷ ሚስትየው ባልየውን ወሲብ በከለከለችበት ሁኔታ ያ ባል ከቤቱ ተፈጥሯዊ ፍላጎቱ ተፈጥሯዊ ስሜቱ ሳይደርስለት ሳይረካለት ሳር ፈለት ይወጣልና፣ ውጪ የመቀላወጡ ቴንደንሲ በጣም ሰፊ ነው። ውጪ የመቀላወጡ ቴንደንሲ በጣም ሰፊ ነው። አንዳንዱ ገፍ ገንፍሎበት ወጥቶበት ከመናገር ከመጎንተል፣ ከመድረስም አይተው። ሌላው ግን እንደው እግዚአብሔር እግዚአብሔርንም ይፈራል፣ እግዚአብሔርንም ይፈራል፣ ሰውንም ይሉንታ ይፈራል፣ የተማረውንም ትምህርት ከትዳር ውጪ ማማገጥም ይባላል፣ ግን ውስጡ ግን መቀላወጡ አይቀርም። ውስጡ ያቺንም ስታይ እችንም ሲያይ እቺም ስታልፍ እችም ስታገድም ያቺም ስትመጣ ያቺም ስትሄድ አይኑ መቀላወጡ አይቀርም። አይን አዋጅ ይሆንበታል። የችኛዋን አይቶ ሳይጨርስ ያችኛዋ ትመጣለች ያችኛዋ የዛችኛዋን ዳላ አይቶ ሳይጨርስ የዚህኛዋ ጡት ይተራመሰበታል ቤቱ ሲገባ ምንም ነገር የለም የሚበላ የሚላስ የሚቀመስ ነገር የለም ውጪ ሲሄድ ግን ሞቶ ተተረፍርፎ ሲገላበጥ ዋል የሱ ነው የሱ ግን አይደለም ግን ምን ያደርግ ቤቱ አምሮቱ አልወጣለትም ቤቱ ተፈጥሯዊ ፍላጎቱ አላረፈለትም ቤቱ ተፈጥሯዊ ስሜቱ አባቱ በውስጡ የሰጠው ስሜት ዘር የሚተካበት ደስታውን የሚሰጥበት ለሚስቱ ፍቅር የሚሰጥበት ስሜት ይህንን ደግሞ እንድታደርስ የተደረገችው ሴት ዘንድ ያ ተፈጥሯዊ ስሜቱ አያርፍለትም፣ እና ሲወጣ ዓይን አዋጅ ይሆንበታል፣ ይቀላውጣል፣ ይንተፋተፋል። ያ በትክክል ነው በትክክል ነው ይህ ወንድ ቢሰጠው እንኳን ቅድም እንዳልኳቸው ተርቦ ነው እና የሚያገኘው ከፍተኛ አንዛይቴ ያለበትና ከፍተኛ ጉጉት አለበትና ተርቦ ነው እና የሚያገኘው። ቅድም እንዳልኳቸው ቤታቸው ምሳ ሳይዘጋጅ ምግብ ሳይዘጋጅ ተርበው ተርበው እዛ ግብዣ ቤት እንደሚሄዱት ልጆች ከሚበሉት ይልቅ በአፈ ባፍንጫቸው፣ በልብሳቸው፣ በጠረጴዛ፣ በወንበሩ፣ በሳህኑ፣ በብርጭቆ፣ በሶፋው ላይ ሁሉ እንደሚለቀልቁት እንደሚያዝረከርኩት እንደዛ የሚዝረከረክ ነው የሚሆነው። ሚስቱ ብትሰጠውም ማለት ነው። ከሚስቱ ቢያገኝም አክቹዋሊ፣ ከሚስቱ ቢያገኝም ከሌላም ቢቀላውጥም ዘ ሴም ቲንግ ነው፣ ምንም ለውጥ የለውም። ይሄ ፋክት ነው። ይሄን ፋክት እንድታውቁ ትፈልጋለሁ። ስለ ይሄ እውነት ነው እውነት ነው። እሱ ባለጌ ስለሆነ እሱ ሴሰኛ ስለሆነ እንደዛ ብላችሁ አታስቡ። መሄድ አልነበረበትም ወይ ሌላ ቦታ ማየት አልነበረበትም፣ አሁን ማየት አልነበረበትም፣ መቀላወጥ አልነበረበትም። ሌላ ቦታ ግን ምን ማድረግ ነበረበት? ተፈጥሯዊ ፍላጎቱን ሰርፕራይስ ማድረግ ነበረበት? መጨቆን ነበረበት ወይስ? የተፈጥሯዊ ፍላጎቱ ሌላ ሴት የሌላ ሴት ጡት የሚያሳየው ተፈጥሯዊ ነገሩ ስሜቱ፣ ፍላጎቱ ካጋንንት የመጣ ነው? ያጋንንት ፈተና ነው ሊለው ነው? ያጋንንት ፈተና ነው ማን እንዲያደርስለት ማን እንዲያስታግስለት ነው ይሄን ይሄ ሰው ያገባው? ስለዚህ በተለይ ይህንን ቪዲዮ የምትሰሙ እህቶቼ፣ ከዚህ ጋር አነጻጽሩት። ቀድሜ ከተጠቀስኩላችሁ ምሳሌ ጋር አነጻጽሩት። ይሄ ባል እቤቱ አስቡት። ግብዣ ተጠርቷል፣ ድግስ ተጠርቷል። ወይም ደግሞ ልጆቻችሁ ግብዣ ተጠርተዋል፣ ድግስ ተጠርተዋል። ነገር ግን እነዛ ልጆቻችሁ ግብዣ ስትወስዷቸው እየተንቀጨቀጩ ያስቸግራሉ። እኔ ነግሬያቸዋለሁ፣ እናንተ ልጆች ከዚህ በፊቱ አያቤ ስንሄድ እንዳስቸገራችሁ እንዳይሆን። እንደዛ ከሆነ ካሁን በኋላ እንዲህ ብዬ የትም ቦታ ይዣቸዋል፣ ሄዱ ጥያችሁ ነው እዚህ ቤቱን ቆልፌባችሁ ነው የሚለው። እንደዚህ አይነት ማስፈራሪያ አያስፈልግም። ልጆቹን ግብዣ የምትወስጃቸው ከሆነ፣ ልጆቹን ግብዣ የምትወስዳቸው ከሆነ ምንድነው የምታደርገው ነገር ቤተ ትንሽ ያለችውን እንዲቀምሱ ማድረግ ነው ምክንያቱም እዛ ግብዣ ላይ የትልቅ ሰው ግብዣ ነው እና ልጆቹ ምግብ እስኪዘጋጅ ምግብ እስኪቀርብ ድረስ ላያስችላቸው ይችላል። ላያቅ መጠበቃቸው ይችላል። ምግቡ አልደረሰ ሊሆን ይችላል። ወይም ደግሞ የሰርግ ከሆነ ለምሳሌ ሙሽሮች እስኪመጡ ይጠበቅ ሊሆን ይችላል። ሙሽሮች እስኪመጡ ድረስ ልጆች አይታገሱ ይሆናል። ያሁን በእኛ ሀገር ሙሽሮች አመጣጥ ስድስት ሰዓት አስር ሰዓት ሰው ጠርተው አስር ሰዓት በሚመጡበት ጥሪ ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ላይ ልጆች አስቸግረው ለራሳቸው ተቸግረው ሰውም እንዳያስቸግሩ ምን ይደረጋል? አስቀድመህ እቤትህ ትንሽ ነገር እንዲቀምሱ ይደረጋል። ሴቷ እናት በተለይ ትንሽ ነገር ታቀምሳቸዋለች። ከዛ ሲሄዱ እዛ አያስቸግሩም። ለምን? በቤታቸው ፍላጎታቸው፣ ስሜታቸው፣ ረሃባቸው ታግሶላቸዋል። እዛ አይበሉም ጭራሽ አንል ግን፣ ቢበሉም ግብዣ ነውና አክብረው ጥቂት ነገር እሱንም በልኩ እሱም አፋቸው ውስጥ እንዲገባ አድርገውት ልብሳቸው ምናምን አይዝረከረክም። አንዛይት የለባቸው የራብ የችጋር አንዛይት የለባቸው ርቦኛል፣ ርቦኛል፣ ቶሎ በሉ እያለቃቀሱ አደለም የሚበሉት ኮራ ጀነን ብለው ነው የሚበሉት። ክብራቸውን ጠብቀው አለባበሳቸውን ጠብቀው አነጋገራቸውን ጠብቀው ሳይዝረከረኩ ሳን ሳያዝረከርኩ ሌላ ሰው ሳይለቀልቁ እንደዛ ይበላሉ። አንቺስ ይህንን ይሄንን የምትሰሚው ይሄን ቪዲዮ የምታዩ አይኖ ዩቲዩብ ቻናሌን ቪዲዮዎቹ የምለቃቸውን ቪዲዮዎች ግማሽ በግማሽ ሴቶች እንደማዩት አውቅ ያለው ያው ዩቲዩቡ ይነግረናል። የዩቲዩቡ አናሊቲክስ እሱ ይነግረኛል። ስለዚህ ግማሹ ይህንን ቪዲዮ ይህንን ቪዲዮ ያየው ሰው ለምሳሌ ሰላሳ ሰው ከሆነ ከሰላሳዎቹ አስራ አምስቱ ሴቶች የመሆናቸው እድል በጣም ሰፊ ነው። ስለዚህ አንቺስ ባልሽን እንደዚህ ከቤቱ ተፈጥሯዊ ፍላጎቱን አባቱ የሰጠውን ስሜት አስታክሸሽ ነው የምትልኪው። አስታክሸሽለት፣ አሳርፈሽለት ነው ወደ ስራ ወደ አለም እንዲሰማራ የምታደርገው። እዛ ዓለም ላይ ብዙ ዳላያቸውን የሚያተራምሱ ጦታቸውን የገለጡ እምብርታቸውን የገለጡ ጦታቸውን ያንጠለጠሉ ብዙ ሴቶች አሉ። ብዙ ሴቶች ላይክ ትላንትና አሳፋሪ የነበረ ነገር ዛሬ ላይክ የተፈቀደ በመንግስት የተፈቀደ እስኪመስል ድረስ አይደለም ያላገባችሁ ያገባችሁ ጭምር መንጠላጠልና መዳራት ወግ ሆኗል ወግ ሆኗል ዛሬ በየትኛውም ጥግ ሰው ይዳራል እና ባልሽን ወሲብ ስትከለኪው ምን እያደረሽ እንደሆነ ታውቂያለሽ እህ ልክ እንደነዛ ልጆች እቤታቸው ሳይጠግቡ እየተክለፈለፉ እንደሚወጡት ልጆች እንደዛ ነው የሚሆነው እቤትስ ጠግቦ ረሃቡ ታግሶለት አባቱ የሰጠው የወሲብ ፍላጎቱ ታግሶለት ቢወጣስ ምንም ተዛ የለውም። ወደ ግዳጁ ቀጥታ ይፋጠናል። ወደ ግዳጁ ወደ ግዳጁ ጊዜ አይበቃውም። ማንም አይችሉም። ኢነርጀቲክ ሆኖ የሚሰራውን ስራ ይሰራል። የሚጋፈጠውን ነገር ይጋፈጣል። ተፈጥሯዊ የወሲብ ፍላጎቱ ካላረፈለት ግን ያከብዘብሷል። ሐሳቡ መሰብሰብም አይችልም፣ ኮንሰንትሬት ማድረግም አይችልም። ቱዛት ኤክስቴንት አቅመቢስ ነው የሚሆነው። ላይክ ስልብ ነው የሚሆነው፣ ደካማ ነው የሚሆነው። በተለይ ያንቺን የወሲብ መስለብ እንደ አንድ ፈተና ያንን መታገስም ደግሞ እንደ ጽድቅ ቆጥሮት የሚኖር ከሆነ በቃ ከድጥ ወደ ማጥ ይሄዳል። ኖ ብሎ ይህንን ነገር ማስተካከል የማይችል ከሆነ ከዛ በኋላ ወኔም አይኖረው የሚኖርበት የሚኖርለት ወኔም አላማም አይኖረውም። በዓለም የሚወጡ ወደ ዓለም የሚሰማሩ ባሎቻችሁን እቤታችሁ አስታክሳችሁ አጥገባችሁ ላኳቸው። በወሲብ አሳረፋችሁ አስወጧቸው። አለበለዚያ ግን ቀላወጡ የሰው የሰው ዳልያዩ የሌላ ሴት ዳልያዩ የሌላ ሴት ጭናዩ ብሎ መንጫጫት ተገቢ አይደለም። እንዲያው የፈቀድኩላቸው አይደለም ማየታቸው ተገቢ ነው እያልኩኝ አይደለም፣ ግን ለፈተና እየዳረግናቸው መሆን የለበትም ለፈተና እና እንደዚህ ካልሆነ እኔ እንደዚህ ማድረግ አለብኝ እኔ እንደዚህ ከሆነ እንደዚህ መሆን አለብኝ ሳልፈልግ መብት ምናምን ካልፈለግሽ አልፈለግሽም ነው በቃ፣ ማን ይከለክልሻል? ዛሬ እኮ አልፈለግኩም ካልሽ እንደ መብት ነው የሚቆጠሯ። ካልፈለግሽ ማለት አልፈለግሽም ነው አንቺ መፈለጉን ራሱ ማምጣት አለብሽ መፈለጉን ራሱ ማምጣት አለብሽ። ምን ልታረጊውን ያገባሹ ያገባሹ እኮ ጫማ ቁም ሳጥን ላይ መስቀል ስትፈልጊ እንዲሰቅልልሽ አይደለም፣ ሚስማር እንዲመታልሽ አይደለም ያገባሹ ግድግዳ ላይ። ያንንማ ወንድምሽም አባትሽም ያረጉት አልነበረም። ነገር ግን ምክንያት ፈልገሽ ወሲብ የምትከለክል ከሆነ ነገ ከነገ ወዲያ ያ ተፈጥሯዊ ስሜቱ አላረፈለትንና ዓይን አዋጅ መሆኑ ውጭ ሲወጣ ዓይን አዋጅ ይሆንበታል፣ ይቀላውጣል፣ ይሳሳታል። እሱ ብቻ አይደለም፣ ውጪ መውጣቱ ብቻ አይደለም። በመንፈቅ አንድ የሚሆን በሁለት ወር አንድ ቢሆን የምትሰጪው ገላ ላይ ምንም ውጤታማ መሆን አይችልም። ራሱንም አንችንም ማሳረፍ አይችልም። ልክ ቅድም እንዳልኩሽ እንደ እነዚያ ሕጻናት ተቻኩለው ተስገብግበው ሲበሉ ሆዳቸው ከሚገባው አንጀታቸው ላይ ከሚደርሰው ይልቅ አብዛኛው በአፍንጫቸው ላይ የሚለቀለቀው በልብሳቸው የሚለቀለቀው ገበታ ሳህኑ ጠረጴዛ፣ ወንበሩ፣ መሬቱ፣ ግድግዳው የሰው የእናታቸውን ሰውነት ሁሉም የሚያዳርሱት ይበልጣል። የቱ ጋን የበሉት ታዲያ ልጆች እንዳለ እኮ ውጭ ነው የተዘራከረከው ያ በከፍተኛ ጉጉት በአንዛይቲ ውስጥ አስቀምጠሽ በጉጉት ውስጥ አስቀምጠሽው ከዛሬ ነገር ከዛሬ ነገር እያለ የጓጓ ገላሽን የምትሰጭው ወንድም እንደዚሁ ነው። ምንም የትም አይደርስም። እዛው በር ላይ ተንደፋድፎ ተንደፋድፎ ተንደፋድፎ አመታ ወደ አመት ያደርስልን ብሎ ይመለሳል እንጂ። ስለዚህ ይህን ጥንቃቄ አድርጎ፣ በአጋጣሚ ይህን በምሳሌ ማስረዳት ስለፈለኩ ነው ያንን ምሳሌ ያመጣሁት። እቤቱ ጠግቦ የወጣ ልጅ አይቀላውጥም። ቤቱ ጠግቦ ይወጣ ልጅ ውጪ ሲወጣ ዓይን አዋጅ አይሆንበትም። እቤቱ ጠግቦ ሚስቱ አሳርፋው ረክቶ ይወጣም ባል ወደ ግዳጁ ወደ ዓላማው ይሰማራል እንጂ የሴት ዳሌ የሴት ቂት የሴት ጡት የሴት እምብርት እያየ አይደነግጥም ምንም፣ ወይም ደሞ ወደዛ አይሳብም ወይም ደሞ ወደ ለከፋው አይሄድም ወይም ደግሞ አልፎ ተርፎ ወደ መተኛቱም። ስለዚህ ይህን ነገር አስቡበት። ወንዱም ቢሆን አንተም ብትሆን ይህን ነገር በደንብ ጥንቃቄ ልታረግበት ያስፈልጋል። ምክንያቱም ሴቶች ይህንን ነገር ሲፈልጉት፣ ይህን ነገር ሲያደርጉት፣ ወንዱን ወሲብ ሲከለክሉት በወንዱ ላይ ስልጣንን መለማመድ ይፈልጋሉ። ከዚህ በፊት የሰሯቸውን ቪዲዮዎች አስባቸው ወይም ደግሞ ተመልሰ እያቸው። በወንዱ ላይ ስልጣን ያላቸውን አንድ ስልጣን እየተጠቀሙበት ነው። ስልጣን የላችሁም ተብሎ ተነግሯቸዋል። ግን ይሄ ደግሞ እንደ መብት ተሰጥቷቸው ዛሬ ሊቃኑ እንደዛ ነው የሚሏቸው። የትዳር አማካሪዎቹ፣ የትዳር መካሪዎቹ ሊቃኑና ሊቃውንት ባዮቹ ይህንን ነው የሚነግሯቸው። ትዳር አትከላከሉ፣ ትዳር ሚስት፣ ወሲብ አትከላከሉ፣ ትዳር ያፈርሳል ይላሉ እንጂ፣ ከመድረክ ሲወርዱ እንዴ፣ ካልፈለግሽ እኮ መብትሽ ነው። ምን ይደረጋል እንግዲህ፣ ፍላጎት እስኪመጣ መታገስ ያስፈልጋል። አንተም ታገስ፣ በወራው ፍላጎቷ እስኪመጣ ታገስ። ካለዚያ ካልፈለገች እኮ አስገድዶ መድፈር ነው የሚባለው። ይህንንም ደግሞ ፍቅር መግለጫ አይሆንም ይባላል። ወሲቡ የሚከለከለው ያ ወንድ ልጅ ያ ባል ሳይፈልግ ወደ ሌላ ቦታ እንዲሄድ ይገፋፋል። በእርግጥ አንዳንድ ሴቶች ያንን ይፈልጉታል። አንዳንድ ሴቶች ያንን ይፈልጉታል። ምክንያቱም ከዚህ ሰው ጋር ከዚህ ወንድ ጋር መተኛት አይፈልጉም። ግን ይሄ ወንድ ደግሞ ቱዘ ማክሲመም ራሱን የሚጠብቅ ወንድ ነው፣ አይልከሰከስም። በምን መልክ እንክሰሰው? በምን መክሰሻ መንገድ እናብጅለት? መክሰሻ ነገር ያስፈልገናል። አሀ፣ የሰራተኛውን ቂጥ እያየ ነበር አይደል? የጸሐፊዋን ጡት እያየ ነበር አይደለ? ለምን ትፈልጓለች? አንድ ነገር እስኪሆን ድረስ እየፈለገች ነው። ያ ነገር እስኪሆን ድረስ ደግሞ ያን ነገር የሚሆንበትን መንገድ እያመቻቸች ነው። እንዴት ነው የምታመቻቸው? ወር፣ ሁለት ወር፣ ስድስት ወር እሱን ወሲብ በመከልከል እና ከፍተኛ ጉጉት ውስጥ እንዲገባ ምን ያክል ወሲብ እንደሚፈልግ ታውቃለች። ወንድነቱ ተፈጥሮ ከፍተኛ ጉጉት ውስጥ እንዲገባ ከዛ በኋላ አለማየት እስካይችል ድረስ መረበሽ ውስጥ እስኪገባ ድረስ አንድ ቀን ተሳስቶ ከተገኘማ በቃ መጨረሻ ይሆናል ማለት ነው። አያችሁ አደለ? ከዚህ ሰው ጋር ነው ተኝ የምትሉኝ? አያችሁ አደለ? ከዚህ ሰው ጋር ኮኖ አብራችሁ ኑሩ የምትሉ? አያችሁ አደለ? ከዚህ ሰው ጋር ነው ቆቀሪ ዘመኔን የምትሉ? ይጀመራል። ምድረ ልክስክስ እና ንክር ምስኪን ደግሞ የትዳር መካሪ አማካሪ ገለመኒ ትክክል አላደረግም። እንዴት እንደዚህ ታደርጋለህ? የልጆች እናት እንደዚህ ሆና እየኖረች እያኖረች እንዴት እንደዚህ ታደርጋለህ? በሰማይም ዘንድ በምድርም ዘንድ ኃጢአት ነው፣ ክፉ ነው። አሁን እንደው እግሯ ላይ ወድቄ ይቅርታ ልጠይቃት ይገባል። ልክስክሶች ናቸው እነዚያ ወንዶች በነገራችን ላይ ይልከሰከሳሉ። ዊኖም እንደዚህ አይነቶቹን ፐርሰናል የማቃቸው እናንተ የምታውቁት ገሌ ገሌ ብዬ የምጠራላቸው የለም። ግን በዙሪያችሁ ዞር ዞር ብትሉ እንደዚህ አይነት ልክስክሱ ወንዶች ታገኛላችሁ። ከራሳቸው ትዳር ወጥተው የሰው ትዳር የሚያማግጡ፣ የሰው ትዳር የሚያበላሹ፣ የሰው ልጅ የሚያነውሩ ልክስክስ ወንዶች አሉ። እነሱ እነዛ ሴቶች ዘንድ ሄደው ስለሚልከሰከሱ ሴቶቹን አፕሩቭ ያደረጓቸዋል። የሴቶቹን ቃል ይጠብቃሉ፣ የሴቶቹን ቃል ይፈጽማሉ። እና ሴቶቹ ልክ ናቸው። ንክር ምስኪኖቹ ደግሞ ያው አፕሪሽን ፍላጎታቸው አይደል? ቫሊዴሽን ይፈልጉ የለ በጣም ጥሩ ሰው እኮ ነው እንዳንተ አይነት ባል ያገኘ ሴት እኮ የታደለች ነች መባልን ይፈልጋሉ። ቫሊዴሽን ቀለባቸው ነው። ምግብ ከምትከለክሏቸው እንዳንተ አይነት ጥሩ ሰው የሚባለውን ምስጋና ውዳሴ ከምትከለክሏቸው ምግብ ብትከለክሏቸው ይፈልጋሉ እነዚህ ወንዶች። ስለዚህ ምናልባት ሚስታቸው ዘንድ ቢያጡትም እንደዚህ አይነት ሴቶች ጋር እየሄዱ ደግሞ ያን ቫሊዴሽን ይፈልጉታል። በጣም ብዙ ሚሚሮች እና ስተዲዎች አሉኝ በዚህ ዙሪያ እና እነዚህ ሰዎች ደግሞ በዛ ላይ የትዳር መካሪ እና ማካሪ ተብሎ ሲመጡ ደግሞ አስቡት እንግዲህ ወይም ደግሞ የሃይማኖት አባት ተብሎ ሲመጡ ደግሞ አስቡት ትዳራቹን ድራሹን ነው የሚያጠፉት ማንም ስለእናንተ ጉዳይ ስጡ አርፈ ተቀመጥ አታካብድ ምናምን ትባላላችሁ በቃ ካልፈለገች ምን ይሆናል በወር አንዴ በአመት አንዴም ካገኘ በቂ ነው ይሄን ያክል ልጅ ያላችሁ ልጆች ትወልዳችኋል ኤኒዌይስ ቤቱ ጠግቦ የወጣ ልጅ ውጪ አይቀላውጥም። ሰው ቤት ግብዣ ላይ ሄዶ አይቀላውጥም፣ አይንቀሸቀሽም፣ ዓይን አዋጅ አይሆንበትም። ዘ ሴም ቲንግ አፕላይስ ቱ ቤቱ ሚስቱ የወሲብ ፍላጎቱን አሟልታለት አሳርፈው የሚወጣ ወደ ስራው የሚሰማራ ባል ደረቱን ነፍቶ ዓለምን ለመጋፈጥ ኢነርጂው ደሙ ሞልቶ እንደው ምን ላምጣላት ለዚህ ሴትዮ እንደው ጨረቃን ላውርድላት፣ ወይስ ኮኮብን ላውርድላት፣ ኮኮብን አውርጄ ላንጥፍላት ማድረግ ይችላል። ማድረግ ይፈልጋል። በተረፈ ግን ያንን ከልክላው ከሆነ ልክ እንደነዛ ሕፃናት ተከልክለው ግብዣ ላይ ሲሄዱ ወይም ደግሞ ሳይበሉ ተርበው ግብዣ ላይ ሲሄዱ ቅብጥብጥ እንደሚሉት እዚህም እዛም እዛም ልክፍ ልክፍ እንደሚሆኑት ይሄም እንደዛ መሆኑ አይቀርም። ቴክር ተጠንቀቁ። ለኛ የሚያስብልን ሰው የለም። ለራሳችን ራሳችን ካላሰብን አዳሜ ሸቃላይ የሆነብን ነው አዳም የምላችሁ ይሄ ትውልዱ ላይ ሸቃላይ የሆነ መብትሽ ነው እኩልነት ነው ነጻነት ነው እያሉ የመጡት ሰዎች በተለይ ይሄ የትዳር መካሪና አማካሪዎቹ ሸቃላዎች ናቸው። ዴዶን ኬር አባውት ሶሳይቲ ኮሚኒቲ፣ ስለ ልጆቻችን ግድ አይሰጣቸውም። ገንዘባቸውን በዩቱብ የሚሰሯትን ገንዘብ መጽሐፍ ጽፎ የሚሰሯትን ገንዘብ ወይም የሆነ መድረክ ላይ የሆነ ስልጠና ላይ የሚሰሯትን ገንዘብ ነው የሚያሳስባቸው። ስለ አንቺ ትዳር ግድ አይሰጣቸውም። ትዳርሽ ድብን ብሎ ቢበተን ግድ አይሰጣቸውም። እንደው አንቺን ስለሰም፣ አንቺ ደስ ስላለሽ፣ ውስጥሽን ስሜትሽን ስለኮረኮሩልሽ ተረድተውኛል። ኖ ኖ፣ ተረድተውሽ አይደለም የተረዱት፣ ላንቺ አዝነው አይደለም የተረዱት። ብሶተኛ መሆንሽን ተረድተው ባንቺ ላይ እየሸቀሉብሽ ነው። አንተም እንደዛው በርታልኝ እንደማለም።